ይበዛበታል። በቃ እንዲ ነው። ሳሩ ቅጣቢ ነው ሚና ምን የሚያናቅል። እንዴት አባት ይሻለኛል ሆን ወገን አራአራዴት ነው አራ የበቁ የነደድኩ። አሁን እንዴት ተግለበለብኩ። እንዴት አባት ይሻለኛል ሆን ምን ምን አባቴ ላድርግ? እንዴት ሰው አንድ አካባቢ አንድ ቦታ አንድ መንደር እየኖረ እንዴት ተሁለቱ አንድ ላቱ ጋር እንዴት አልገናኝም? እ ለነገሩ ግድ የለም ግድ የለም። ኒያነኝ፣ እንደ ሐምሌ ሰማይ እያጉረመረም ሆ እሄዳለሁ፣ እያቅራራሁ አንድ ነገር ላላርግ። ወይ ሲሰሙኝ ድምጤን ሲሰሙ ምን ሲሉ እየተደበቁኝ ይሆናል። ሰላቢ ትሰልባለች። እሱ ምን ይሰለባል? ምኑ ይታያል? እንደውስ እንዲሁ ምን አባቴ ይላል? እንዲሁ እኛ ኑሮ ኑሮ ብለው አይሆንልኝ። አሁን እኔ እኮ ዝም ብዬ ትቼው ተውት አድርጌው ልቀመጥ እንዳለ አሁን ስራውም አልተያዘ አቅጣጫ ነገርማ መለወጥ አለብኝ። እንዲሁ እኛ ማን ዘለቅነን እሷን ወይ እሱን አንድ ነገር ማድረግ ስላለብኝ ኑሮዬን አሁን፣ አይ ማማክረው ሰው ባገኝ። አይ ወንድም ጀርባ ዝንዚያ ምን አባት ያረጋለሁ አሁን ብላኔን ቀይሬ የ የኢንፎርሜሽን አቅጣጫ ሌላ ፕሮግራም ላይ እገባለሁ። ከዚኛው ፕሮግራም በቃ አልተሳካም። አይ ላልሆነልኝም እቅድ አልተሳካልኝም ስላልተሳካ ምን አደርጋለሁ? ሌላ ፍላን እንትን ብዬ ያን ደግሞ መሞከር አቅጣጫ መለወጥ ነው። ሌላ የለኝም ሌላ

የምትሄድ እንደው እቤት የማትቆይ እንደው ቆልፈውንም ልትሄጂ ነው? ተብርቄ ጋር ቀጠሮ ነበረን እመጣለሁ። የምን ቀጠሯ ውስጥ የተሰማን እንደው ግን ነው ብትል፣ ደህና ደግ አድርጋችኋል። ደህና ሙያ ነው እንጂ እንግዲህ መስናት ተሳሰማችሁ፣ እሱ ነው እንጂ። ሰላም ሰላም፣ ኃይለኛ ናት። ያው ልጅ ደግሞ ስትናገር ፊት ለፊት ነው። ዝም ብላ እንደመጣላት ነው የምትናገር። ንግግሯን እንትን ብላችሁ ዝም ብላችሁ ጥላችኋት እንዳትመጡ። እንደነገሩ ተለባይታችሁ እንዲ ነው እንዲ ነው ብላችሁ ነገሩን ቀስ ብላችሁ አስረዳትና እንዲሁም ሰማንተ ሆነ። ስለዚህ እንግዲህ እያሰብኩት ነበር እኮ እሷ ጋር አወራ ወጋለሁ እያ አልኩኝ ነበረ። እና መቼም እንትን የላትም አመት የላትም በሴት ያምራል። እስኪ በምታውቁባት አመድ እንዲያ እንዲያ ብላችሁ እስኪ መካክሯት፣ እስቲ ልቦና ቢሰጣት እንዶ መድኃኒዓለም። ተሰማችን ምን ተሰማችን ነው ታውቃታለህ እሷ አዎ፣ እሳት ነው ደርሷል። እንግዲህ ተሰማ የደንን እንጠይቅ ታይንበልና

ሌላ መንደር አይደለም እኮ እንደ አንተ ነገርኩህ። እንዴት ሆንሽ? አጓይተናል። እንዴት አብዳል። የብቻዋን ናት ያገኘችውን ሁሉ እንደተላከፈው እሺ፣ እንትን እያለች እየወጣችበት። እንዴት ነው እናንተ ወጉ ደረሰ ነው። የጎረቤቱ ወጉት አልደረሰው እንዴት ይሆናል ብለህ ነው? አንዳንዴ እንቅመስ ብላችሁ ታልሆነ በስተቀር ምን አሻይ ብላችሁ ለእሷ ብለን እንጂ እኛ ሌላ ነገር አስበን ምን ወደ መስሪ የሃላካችን ዘረፍ የምትል ከሆነ ወደ ግንባር እያለች አንዴ ከፊት ቡና ቤቱ ልኮ ነው ቡናችሁን። እና አንቺ ቤት ተቀመጡ እንጂ ወደዚያ ባትሄዱ ይሻላል እንጂ ተቀመጡ። እኔ እዳው ገብስ ነው። እሷ እንዴት እንዲሁ እና ሁሉ ጠባ ይል ይልቅስ፣ እንዴት ነው አነባብረው? ኋላ በዝቃችሁ ነው የለሁበት። አንተ ይልቅስ ጨርሰህ ታልሆነ ኋላ እኔ ባይሆን ማቀባበል አግዝሃለሁ። ማንቆርቆሪያው ኋአለልሁ ጨርሻለሁ። ቤቱን ዘግተሻለሁ፣ ዝጋው

ከከብቶቹ ጋር አላሚዳት

በገቢያውም መንገድ ተያዘች። አንድ ሰው ታገኘች። እናማ ስትል ያንን ዝም ብለሽ እናማ ስትል ሞአ አጉዱ አንተ ስሙልኝ፣ ስሙልኝ እየቆመ ያስተዋራ ነው እንጂ ወደ ቤታችን

አስማረ፣ አስማረ፣ በዚህ በዚ በዚህ ነው ደህናና አረፍድ

እኔ ወድጀ ነው ብለህ ነው እዚህ ለክሰስህ ጠጋ ያልኩህ። ሸጋ ቦታ ነው ያለህ። ደህና ነህ? ደህና ነህ? እንደምን እዚህ አለ መስገን። ይኸው ልህ ተ እዚህ በኋላ ተወረድሁት። በቃ ጨረስከው? አዎ። አሁን ደግሞ እዚህ ታያለውን የቀረኝ የእንትኑን የማሽላውን የቀረኝ። አሁን ጣይ ለጣይ ማ አትበላ እንጂ ዝም ብለህ እኔኮ አሁን ጧትና ማታ እያልኩ ነው እንጂ ምን አባቱ ደግሞ። ይሄን ጣይ ለጣይ አጋዥልኝ ብቻዬን። አሁን ጀምር እንት ልበለው ብያ አስማራ አንተ እንጂ እንዲሁ እንዴት ሆነ? ትናንትና የሄድበት ጉዳይ ትናንት ሳንገናኝ ሆነ ነው? ምን መቼ ሆነልኝ ብለህ ነው? አንተንም ምን እንደሌላ እኔማ እንዴት እያወቅኩት እየነገርኩህ? አንተስ እንዲሁ እንዴ ያልተረዳኸው፣ ማን ይረዳኛል? እያወቅህ ወጥ ስር መሰረቱ መሰረቱን ጠንቅቀህ ታውቃለህ። ምን አባቱ ምን ላድርግ ብለህ ነው አንተ እንደ ሆንህ የነፍስ አባቱም ሌላ ቀጠሮ ይዞ ኑሮ አለ፣ ወደዚያ ሄደ። አራ አባቄሱ ነገ በስቲያ እስቲ እናያቸዋለን። ግድ የለም። የነፍስ ሊሾች አይሉ ብሎ እንዲያለኝ እኔም ብቻዬን አይሰማኝም ብዬሽ ተው እናቴ ገላግሉሀል። ኧረ ተው በቃ እንግዲህ እንዲያውም ማቅረት ነው ያለበት። ስትጀምር እሙት እግር እንዳታነሳ ዝም ብለህ እያየ አሁን መንደው የምትበጊን ራሱ ሌላ ሰው እሆናለች አሉ። ሲጀምር ይሄን ከብት ራሱ አይቀራትም አሉ አያ ከብት በግ ዝም ብለህ እየሸበለች ቁጭ እየሸበለች ቁጭ ነው አሉ የምታረጉት። ባ ከልት ማን ነው የምትለው ወንድሜ አደግድገሳል እንዲ ዳምጣ ምን ነቅቶ ነው ቆይ፣ እንደዚህ ምትሆነ ምን ሆነህ ነው? ምን አርገው ምን ምን ከኔ ምን ነከኛል? ይማ ወ እንዴት ድረሱብኝ! ነው ወንድም ቅድመ ነው፣ ይሄ ቅድመ ጥንቃቄ የሚባል አለ። አሁን እንት የሚባል ወ ያ ቅድመ ጥንቃቄ ነው እኮ ቅድመ ጥንቃቄ የለም አሁን። እኮ አንተ እኮ አጣ ቤት አፍራሽ ወንክ እኮ እንዴት ነው አላስታርቅም እያልህ ቤት አፍራሽ ጀምር፣ ምን ቤት ነው ብለና ያ ቤትማ? ግን በቃ እንዴ አሁን ገላግሏል። ዝም ብላ አርፈ ተቀመጣ። አንተና በቃ እሱንም ማታድክማቸው ጨርሰው ተሚቀየማቸው አንተም እንሂድ ብሎ እንዲያስደረገ ተሚልህ አንተማ ወንዱ እንደ ገና እንደገና አስታራቂ የተባለው ቢያል ይኸውልህ፣ ማልዳ የኔቱ ሲከነክናት ውሎ አድሯል። አሁን ህብርቄ ጋር አደን እስቲን መካክራት ብለው አሁን ማልዳ ማልዳን የሄደች እሷን ከመከሯት አያሪ ሆነስ በነፍሳባቱ ይዘዋለሁ ብዬ ባይሆንታ አንተማ ሴቶች ተሻሉ። ይኸውልህ፣ አንተማ እኮ አይ መጣው ነበር መጣ ነበር እኮ እኔ ዘንድ መኛ ዘንድ መጣ ም እዚያ ጋጡን እየደለፉኝ እንት እያልኩ መጣ መጣን ይስተዋቃ ቆይታ እያል ኋቸው ነው የሄዱ እነሱ ራሱ እኔ አሁን እንደው ተመላሴ ነው የምልህ። አሁን ተው፣ እኔ ነገ ይሄ ነገር በፍልጣን ቆርጣን ቆርጣ ብትለካቸው ነው ምን ይሁን ነው ምን ይሁን ብለህ ነው ተው ያልሃቸው? አሁን ዞት ታደርጋችኋለች። አድራራ እኮ ነው እንትን የምትላቸው አትምራቸውም እኮ። ምን ሆና ነው የማትምራቸው አንተ? ምን ለእራሷ ብለው አይደለ እንዲያ የሚሆኑ አሃ። እሺ፣ ማን ነው ሰጥ ለእራሷ ተብሎ ነው? ግን ይሄ እየተደረበጠች እኔ እየነገርኩህ እኮ ነው። ከብትማ አትምር አውሳለች እንደምናምን እሆናለች፣ ሆናለች። አእምሮ አስቷል፣ ተበጥብጧል እኮ አንጎሏ። ሁሉ አይሰራም እኮ በወደቀ ግንድ ላይ ምሳር ይበዛበታል። እኔ ይሄ ነገር እንደውም እስኪ ለዝብ ሙት እንዴ አሁን ማስተር ካስተ ፈለክኒ እስኪ ለዝብ ራሱ ብትቆይ ደስ ይለኛል። እንዴ አራ አራቶ አሁን የማምን ዝም ብለህ እኮ ነው አንተን የምዝም ብዬ ነው ማወጋ እሻልልም እምቢ አልሄድም ብለኛል እኮ እናቺ ሰትዩ። አሁን ከብት በመለሰሽ ቁጥር ተናዳ ነው እያልክ ከሰው ጋራ ድምጧን ጎላ አድርጋ ከተነጋገረችም ተናዳ ነው እያልክ ይሄን አሁን አቁራን ስታ ነው እያልክ ሽመል ይዟል ዳምጦ ብሎ ሊያወራ ሊያወጋ ይችላል እኮ። ያንተንም ሽመል ያዙ ብሎ እሰይ የምትይዞናል እቶ ሙቀጫ ንም ያል አንተ በዚህ አሁን እንኳ እንኳ ስትሰጣቸው እንኳን ያላረገችውን አንተ ብታረግስ ቢበሽቃት ቢነዳት ቤቷ ቢፈርስ እኮ ነው። አንተ ሲነድህ ሲበሽቅህ ስንት ነገር ታደርጋለህ። የለም ሆነ እኔ በሽቃት በሚባል ሰብእ እናስታርቃቸው ብልህም አንተ እኮ እምቢ ነው ያልክልቅ። ይሄን ነገር ተወው።

እንደው ልብህ ትንሽ ቀም ያለው ይመስላል። አ ያለው ልብህ ይመስላል ችግር አለ። እናቴዋ ይዋ ዳዳም ዘር ሁሉ እህቷ እንደም ነው ሰው ይቀልሃል። እስቲ ምን ሆነህ ነው? አረዲያ ለማን ይነገራል ብለሽ ነው። ዘንድሮ ሰው እንዳል ሆነ ነው ባክሽታ። ይውማ ዋ ምን ሆነህ ነው? መንደራችሁ እንዳልሆነ ተበላሽቷል። አንቺ ምን እንደው የኛ መንደር ነው አላሳ ዋ የተ ደግሞ እንዴት ምኑ ነው ያበላሽው? ማነው የሚሉት? እዚህ ታች አያሌው አው አያሌው። የእሱ ምሽት ናት። አያሌው ማነው? ያባቱን እንጃ እኔ የእሱ ምሽቲቱ ናት። ተምሽቲቱ ጋር ነው ነገር። ግድ የለም ተይው፣ ማናት

አልፎ አሁን ልውጣብህ ነው በቃ አብዳለች እኮ የለም። ቀራት ይቀራት። አንቺ ተው፣ ሁሉ ጋር ነው ሁሉ ጋር ነው ስለ ህይወለህ እኔ ጋር ሁሉ አልቀራትም። ምን መንገድ ላይ

የለም በቃ የለም። እንዲህ ናት ናት ደህና ናት ፍርት ግባት። ወይ እናቷ ሁሉ እንደው የልጅቱስ ይሻላል። ልጅቱ እንደው ልጅቱ ትሻላለሽ። ልጅቱ እንደው ትንሽ ትሻላለሽ። ዛሩ ነው እኮ ዛሩ። የለም ጠቅላላ አብዷል ዛሩ። ውድ ነው።